ሰርክ ነበር። አሰር ያለ አንድ ነገር አባይ ላይ አጨክ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። እኔ ደህና ነኝ፣ አምላክ ይመስገን። ዛሬ እንግዲህ በኖላዊ ድራማ በክፍል ሀያ ሰባት መተናል ማለት ነው። ኖላዊ ድራማ እጅጉን በጣም ተወዳጅነትን ያተረፈ እና እጅጉን በጣም የሚመስጥ ድራማ ነው። አስተማሪም ነው ማለት ነው። እናም እንግዲህ እንደሚታወቀው አሲር እንግዲህ በእንጀራ አባቱ ምክንያት እንግዲህ ከተ ከተ ከተሰወረ እጅጉን በጣም ሰነባብቷል ቆይቷል ማለት ነው። እሱንም እንግዲህ ፍቅር የእንጀራ እናቱ ልጅ ሀናን እንግዲህ በማፈላለግና ስለ አሲር ጉዳይ ለማጫወትም ያለበትን ሁኔታ እንግዲህ አሲር መልእክት እንግዲህ በፍቅር በኩል እንግዲህ ለሀና እንዲደርስ ያው ልኮ ነበረ። ነገር ግን ያው የስም ስህተትም ስለነበረው እጅግ በጣም ብዙ ውጣ ውረዶችን እንግዲህ ስታደርግም ተመልክተናታል ማለት ነው ፍቅርን ፍቅር እጅግ በጣም መልካምና ድንቅ የሆነች ሰው የራባት የሰው ፍቅር የያዛት ሰው ነች እና እጅጉን በጣም በሚያሳዝን ሁኔታ ነበረ እንግዲህ እንደሚታወቀው አሲር ወይንም ገንዘቡ ያው ፍቅር እንግዲህ አስ እንዲጠነቀቅም ነገራው ነበረ። ነገር ግን ያው አሲር የፍቅር ንግግር ብዙም ከአእምሮ አላደረገም እና አባትየውን እንግዲህ እንደምታግዝ አድርጎም አመናጭቋትም ቋትም የአባትሽን አባትሽኔ ላይ ግፍ ያደረገውን ነገር ነው የምበቀል ብሽ ስኪላትም ድረስ ነበረ። እናም እንግዲህ ያው እሷ የፈራችው ነገር አልቀረም። ና የፍቅር አባት እንግዲህ አሲርን አፈፍ አድርጎ እንግዲህ በእስር ቤት ውስጥ አስቀምጦታል ማለት ነው። እንግዲህ ያንን ይህን ለዚህ መፍትሄ ደግሞ እንፈልግ ለማለት ፍቅርም እንግዲህ ስትወጣ ስትወርድ፣ እንግዲህ ሀናን በማፈላለግ እየተገናኙ ነገር ግን የስም ስህተት ስላለው ሊተዋወቁም ሊገናኙም አልቻሉም ነበር ማለት ነው። ከብዙ ውጣ ውረድ ድካም በኋላ ግን ሀና አስተዋይነችና እጅጉን በጣም ስታብሰለስል ስታስተውል፣ በሆን አጋጣሚ እንግዲህ ጆሮ ስሙ የመታወቂያ ስሙ ትክክለኛ መጠሪያው ስሙ ገንዘቡ እንደሚባል አስታወሰች ማለት ነው። እናም እንግዲህ ያው ፍቅርም አሲር እንደሚባል ደግሞ አታቅምና ያው አሲር ማለት እንግዲህ የሀና አባት ያወጡለት ስም ሀና እና አባትየው ብቻ ናቸው አሲር እያሉ የሚጠሩት። እና በጣም ያው ፈተና ሆኖባቸው ነበረ። ነገር ግን ከብዙ ቆይታና ብዙ ከማስተዋል ከማውጣት ከማውረድ የተነሳ እንግዲህ ሀና ገንዘቡ ማለት እሷ የምታውቀው የቅርብ እንግዲህ እሷ በወንድምነት የምታየው አሲር ግን በሀና ፍቅር እየተማረከው ሆኖ ታገኟለች ማለት ነው። እናም እንግዲህ ፍቅርን በመደወልና በማግኘት ገንዘቡ ወይንም አሲር ያለበትን ሁኔታ እንግዲህ ለማየት ለመጠየቅ ከምናሴ ጋር እንግዲህ አንድ ላይ ተያይዘው ወደ አሲር ሄደዋል ማለት ነው። አሲር ብቸኛ ሰው ነበረ። ማንም ሰው አልነበረውም ከዛ ከደላላው ጓደኛው በስተቀር። ከዛ በኋላ እንግዲህ አሲርና ሀና እጅጉን በጣም ደስ የሚል ቤተሰባዊነት ቅርርብነት እንግዲህ አትርፈዋል ማለት ነው። አሁን ላይ አሲር እንግዲህ ብቸኛ ሰው አይደለም። የሀና አባት አለ፣ ሀናም አለች፣ እንዲሁም ደግሞ ኤልያስም ከወሎ መጥቷል ማለት ነው። እናም እንግዲህ ምናሴም አሲርን እንግዲህ ያው ለማየት ሁኔታውን ለማየት ከ ከሀና ጋር እንግዲህ ሄዷል ማለት ነው። ምናሴ ከሀና ጋር ሄደ ማለት ደግሞ የምናሴ ቤተሰቦች እንግዲህ ወይዘሮ ሜላትም እንግዲህ አሲርን በደንብ አድርጋ የምታውቀው እንዲሁም ደግሞ ብዙ ከአሲር ጎን እንግዲህ የሚቆሙ ሰዎችን እንግዲህ እንደሚኖሩ ወደፊት ተገንዝበናል ማለት ነው። እናም እንግዲህ ውድና የተከበራችሁ አድማ የተመልካች ቤተሰብ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ደግሞ በማድቆር ቤተሰቡን ውላለውኝ። እናም እንግዲህ ወይዘሮ ሜላት ሀና ስልክ ተደውሎላት እንግዲህ ምናሴ ፈቅዶላት የተደወለላትን ስልክ እንግዲህ ፍቅርን ለማግኘት እንዲሁም ኤልያስን ለማግኘት በወጣችበት ጊዜ በጣም ቆይታ ስለነበረ እና ወይዘሮ ሜላትም እንግዲህ ሀና ስራውን ጥላ በመሄዷ እጅጉን በጣም በይበልጥ ደግሞ እንግዲህ ምናሴ ሀና የምትሰራውን ስራ እየሰራ በኪችን ስታየው እጅግ በጣም ተናደውባትም ነበረ። እንደመጣችም እንግዲህ አወረዱባት፣ በጣም ተናገሯት፣ ኃይለ ቃል ማለት ነው። ሀናም እንግዲህ ውለታም ውለውላታል እና እሷ ግን እጅጉን በጣም በስብእና እና የተሞላች የታነጸች ሰው ነች እና ምንም መጥፎ ነገር እንኳን ቢናገሯት በመልካም ንግግር ነበረ ምላሿን የተመለከት ነው። ይህ እንግዲህ ጥሩ የሆነ ስነስርዓትን ከራሷም አልፎ እንግዲህ አሳዳጊዎቿን እንግዲህ የሚያስመሰግን ነገር ነው የሚታይባት ማለት ነው። እሷም እንግዲህ ይቅርታ ትዬ እያለች በተደጋጋሚ ይቅርታ፣ ምን ጥቅም አለው ምን ዋጋ አለው እንግዲህ ሲሉም ነበረ። ወይዘሮ ሜላት እንግዲህ በስራ ላይ እጅጉን በጣም ሀርድ ናቸው እና ምንም ምህረት የላቸውም። እንደሌላቸውም ምህረት የሚባል በስራ እንግዲህ አንድ ሰው በስራው ላይ ጥሩ አቋም ወስደው እንግዲህ ሰጥ ለመጥ ብለው በስራቸው ላይ ኃላፊነታቸውን እንዲወጡ ነው የምትፈልገው። እና እሱንም እንግዲህ በባለፈው በአንተ ንህም ላይ ተመልክተናል። ሀናንም እንግዲህ በሀይለ ቃል ተናግራታለች ማለት ነው። ይህንን ያየው እና የተመለከተው ምናሴ እናቱን የትንሽ ትልቅ ሆኖ እጅግን በጣም ደስ በሚል ሁኔታ እናትየዋም እንግዲህ እስኪገረሙበት እስክትደመምበት አንተ ልጅ ማለት እንደ ወንድምም እንደ አባትም እንደ ልጅም አድርገህ እኔ ቁጭ አድርገህ እየመከርከኝ እያሉ እንግዲህ ሲያመሰግኑትም ተመልክተናል ማለት ነው። እናም እንግዲህ ምናሴ እናቱን እኔ እናቴ እናት መጥፎ ነች ተብዬ እንድጠራ አልፈልግም ሁሉ ሲልም ነበረ። ውስጥሽ መልካምና ጥሩ ሰው እንደሆንሻ ቃለው ነገር ግን የምትጠቀሚያቸው ኃይለ ቃል ንግግሮች ለ ሰው ለተመልካቹ ለሰሚው ትልቅ ተጽዕኖ ነው የሚፈጥረው። የውስጥ ሽን እኮ ማንም አያይም የምትናገሪውን እንጂ የሚያዳምጡት። በማለትም እንግዲህ እናቱን በደንብ አድርጎ ሲመክራትም ነበረ በልጇ ምክር እንግዲህ ሀናን እጅጉን በጣም እየደጋገመች ይቅርታ ሀንዬ እያለች እንግዲህ ስትናገርም ነበረ። ሀናን እንግዲህ በቃ ሁሉም ቤተሰብ እንግዲህ የቅርብ የቤት በተለይ ምናሴ እጅጉን በጣም እንደሚወዳት በቃ በአንድ ማፀን በአንድ ማህፀን እንኳን ባንወለድም ግን በቃ የዛ ስሜት አለኝ። ቀን እንኳን ስራ ሰርተሽ ማታ ደህና አደሩ ብለሽን ስትሄጂ እችሁን በጣም የቤቱ ድባብ ደብዛው እንደሚጠፋ ሁሉ በቃ ሀና የቤታቸው ድምቀት፣ ቤታቸውን ሙሉ ያደረገች ሰው እንደሆነች እንግዲህ ጥሩ የሆነ ወንድማዊ ፍቅሩንም ሲነግራት ተመልክተናል ማለት ነው። እናም እንግዲህ ወይዘሮ ሜላት ከልጆቻቸው ጋር እጅግ በጣም ደስ የሚል ጊዜያቶችን እያሳለፉ እንግዲህ ከሰላምም ጋር እንግዲህ ከሚኖሩበት ካሉበት አካባቢና ከተማ ወጣ ብለው ጥሩ ጊዜ ማሳለፍ እንደሚፈልጉም እንግዲህ ተናግረው ተያይዘው ሄደዋል ማለት ነው። እንግዲህ ኤልያስም በሀና ፍቅር ክንፍ ያለው ከወሎ ስራውን ትቶ ወደ አዲስ አበባ ይመጣል። ይወጣው ሀንዬን በጣም ይወዳታል ሀና ግን በጣም ትወደዋለች ወይ ትወደዋለች መውደድ ግን ብዙ አይነት ውደት አለ መውደድ መውደዱ የእሷ መውደድ በምን አይነት እይታ ነው የሚታየው እንደ ኤልያስ ግን ሀና ትወደዋለች ወይ ታፈቅረዋለች ኤልያስ በጣም ነው የሚያፈቅራት እና ይህንንም ፍቅር እንግዲህ በጣም እንደሚወዳት እና እንደሚያፈቅር ደላላው እጅጉን በጣም አድርጎ ስለ ሀና ኤልያስን ደጋግሞ ሲጠይቀው ነበረ እኔ ግን የደ ደላላው ጥያቄ ለራሱ አዝማሚያው አላማረኝም። ሀና እንግዲህ ሁሉም ሰው አይቶ የሚወዳት እና የሚያፈቅራት ሰው እንደሚበዛም ኤልያስም ሲናገር ነበር። ደላላውም የተማረከባት ይመስለኛል፣ ሀና ሀና ሲል እንግዲህ ተመልክተ ነዋል ማለት ነው። ሀና እንግዲህ የብዙ ሰው ምርኮኛ እና በብዙ ሰው ዘንድ እንግዲህ በፍቅር አይን እንግዲህ እሚያዩት ሰዎች እንደበዙም ያመላክታል ማለት ነው። እናም እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ ላይክ ሼር፣ ሰብስክራይብ አይረሳ ማለት ነው። እንግዲህ እስኪ አሲር እንግዲህ ሀና ሂዳ ካየችው በኋላ ብዙ ነገራቶች እንደሚቀየሩ እንግዲህ ተስፋ አድርግ ያለው ማለት ነው። እኔ ባየሁት እና በተረዳሁት መሰረት ነው ወደ እናንተ ላጋራችሁ የመጣሁት። እናም እንግዲህ አሲር አሁን ላይ የብቸኝነት ኑሮ ደህና ሰንብት ብሎ እንግዲህ በሀና በኩል እንግዲህ ብዙ ሰው ከአሲር ጋር የሚቆምለት ይመስለኛል ማለት ነው። እናም እንግዲህ እስኪ በቀጣይ ክፍል እንግዲህ ሀና እና አሲር ተገናኝተው ምን ይፈጠር ምን ይሆን የሚለውን ነገር፣ በእርግጠኝነት ሀና ታስፈተዋለች ከእስር ቤት ማለት ነው። እናም እንግዲህ የቤተሰቦቹን ንብረትም እንግዲህ ሙርቅቅ አርገው ከእንጀራ አባቱ ላይ ወስዶ እንግዲህ አሲር እንግዲህ ከእንጀራ አባቱ ላይ እንግዲህ ሀብት ንብረቱን ወስዶ ለብዙ ሰዎች እንግዲህ እንደሚደርስላቸው ና ራሱም እንግዲህ ከብሮ ይሄ ከሌብነት አመል የሚባለውም እንግዲህ ራሱን አጽርቶ እንደሚኖር እንግዲህ ምንም ጥርጥር የለኝም ማለት ነው። እናንተስ እንዴት አያችሁት? እንዴት ተመለከታችሁት? ኖላዊ ድራማን እንግዲህ የሰማችሁትን ያያችሁትን የተገነዘባችሁትን እንግዲህ በኮሜንት ሀሳብ አስተያየታችሁን አጋሩኝ ይላለሁ። በቀጣይ ክፍል እስክንገናኝ ባላችሁበት ቸር ሰንብቱልኝ እያልኩኝ ለዛሬ እዚህ ጋ አበቃለሁ ማለት ነው። ባይ ባይ! ውድ ቤተሰብ።